ሰላም ውድ የአጼ ቴዎድሮስ ብርጌድ አዛዥ የነበረውን ግርማ መከተው ማሞ እንግዲህ ረሽኖታን ማለት ነው። በተለይ በቀድሞ ደግሞ የአማራ ልዩ ሀይል የነበረው በአሁኑ የጮቄ ብርጌድ አባል የነበሩ የመንግስት ሰላም ጥሪ ተቀላቅሏል። እነዚህና ሌሎችን መረጆች አካተል ለእናንተ ዘን ቀርበናል። እስከ ፕሮግራም ፍጻሜ አብራች ከኔ ጋ ከወዲ ባክብሮት ትቆዩ ዘንድ ጠይቃለሁ። አዲስ የሆና ሰብስክራይብ እንዲሁም ላይክ ሸር እያደርጋች ሌሎች እንዲዳር። ሰላም ለኢትዮጵያ ለሀገራችን ይሁን እያለ ዘረኝነት ይውደም ለማንም አይጠቅምም። ትናንትና ሁለትም በይነ መረብ የቀረቡትን አየ ናቸው። በጣም የሚገርም ነው። ብዙ ነገር የምንማረው ነገር አለ ብለን ተስፋ እናደርጋለን። ከነሱ ዋነኛው ግን የሚያስፈልገው ለዚህ ሁሉ ሰላም ነው። ኢትዮጵያ ዘላለም ትኑር። ነገር ግን ሰሞኑን መረጆች የተንሸራሹሩ ከሚገኙት በተለይ መክተ ማሞ በደሴ ላይ ዘመቻ መክፈቱ ይታወቃል። ይህም የተከፈተበት ዋነኛው ትልቁ ምክንያት አዲስ ይፋ ነው አወቃቀር መከተማሞ እስክንድር ነጋ ጌታን እነዚህ በማግለሉ ምክንያት በተለይ በሸዋ ላይ ያለው ቅሬታ በመፍጠሩ በተለይ ግርማ ተብሎ የሚታወቀው ግርማ ፈሊ የሬማ ተወላጅ የሆነ በተለይ የአጼ ቴዎድሮስ ብርጌድ አዛዥ የነበረውን እንግዲህ እስከ መጨረሻው እንደሸኘው ይታወቃል። ዋነኛው ምክንያት ይሄ ሊሆንበት የቻለው በተለይ መክተው ማሞን በሰሜሿ እሱን ማግለላቸው ምክንያት እንደሆነ ነው። መርች የሚጠቁም ሌላኛው ጉዳይ ዝገራ እየያዝን የምናልፈው ቀጥታ ደቡብ ጎንደር እስቴ ወረዳ እስቴ ደንሳ ብርጌድ ምክትል አዛዥ የነበረው አብዮተ አለም ነው የመንግስት የሰላም ጥሪ ተቀላቅሏል፣ ማለት ነው። ይህ ሰው በደቡብ ጎንደር እስቴ ደንሳ ብርጌድ ምክትል በምክትል አዛዥነት ሲያገለግል የነበረው የመንግስት የሰላም ጥሪ ነው የተቀላቅለው። አዚ በፊት እንግዲህ እነ በለጠ አንዳርጌ ሲገቡ እሱ በኋላ እንደቀረ ነው መርጅ የሚያመለክተው። ስለዚህ በምክትልነት ማዕረግ ሲያገለግል የነበረው እስቴ ደንሳ ብርጌ ተብሎ በሚታወቀው የቆየና አሁን የመንግስት ሰላም ጥሪ በትናንትናው ሁለት ግን 30.09.2017 ዓ ም ተቀብሎ ገብቷን። ሲገቡ ደመቀ አቀባበል ተደርጎላቸዋል። ቀሪ ወንድሞቻችን ይህን ያስፈልገው ባካችሁ፣ የመንግስት የሰላም ጥሪ በሰላም ሀገራችን ማልማት ነው። ጦርነት በዚህ ሰዓት አያስፈልግም። ለሰላም ትልቁን ቦታ መስጠት ያስፈልጋል ማለት ነው። ስለዚህ አብዮት አለም ነው የመንግስት የሰላም ጥሪ ተቀላቅሏል። በዚህ ብቻ አላቆመም። በተለይ መንግስቱ አደራው ተብሎ የሚታወቀውም በቀድሞ የአማራ ልዩ ኃይል የነበረ በአሁን ደግሞ የጮቄ ብርጌድ አባል የነበረ እስከ ሙሉ ትጥቆ የመንግስት የሰላም ጥሪ ተቀላቅሏ ማለት ነው። በተመሳሳይ መልኩ ነው፣ ይሄ ሙልቀን አደራው ተብሎ የሚታወቀው በፊት እንግዲህ በአማራ ክልል የአማራ ልዩ ኃይል ሲያገለግል የነበረ በአሁኑ ደግሞ በፋኑ ትግል ተቀላቅሎ በጮቄ ብርጌድ አባልነት የነበረ ይህም በተመሳሳይ መልኩ እስከነ ሙሉ ትጥቆ ሲጠቀምበት የነበረውን ቁሳቁስ ጨምሮ ማለት ነው የመንግስት የሰላም ጥሪ ተቀላቅሏል። እንኳን በደህና መጣ ብለን እኛ ምሪ በአክብሮት እንግዲህ መቀበል አለብን ማለት ነው። እንደነዚህ አይነት ወንድሞች እንግዲህ የመንግስት የሰላም ጥሪ ሲቀበሉ ብጅጉ ደስ ይለን፣ ምክንያቱም የሚያስፈልገው ለኢትዮጵያ ሰላም ነው። እዚህ ጋር ቀጥታ ደግሞ ተመሳሳይ ከሆነው ጋርዥ የላችን አልፎ ዛሬ ከንጋቱ ሰኔ ሰላት ሰኔ አንድ ቀን አስረኛው 2019 ዓ ም ማለት ነው ከንጋቱ አስር ሰዓት በምዕራብ ጎጃም ተብለው በሚታወቀው ደስ ይሁነኝ የተባለ ግለሰብ በተደረገ ድንቅ ኦፕሬሽን ለቀረጥ በወጣበት እስከ ሙሉ ትጥቁ በቁጥጥር ስር ውሏል ማለት ነው። ይህ ሰው እንግዲህ ለቀረጥ በወጣበት ይሄን ያደረገው መከላከያ ባደረገው መረጃ መሰረት ነው። መረጃ የሚጠቁሙት በተለይ በምዕራብ ጎጃም ሲሆን ደስ ይሁነኝ ተብሎ የሚታወቅ ግለሰብ እስከ ሙሉ ትጥቁ እንዲሁም ደግሞ ቀረጥ የሚሰበስበትን የገንዘብ ደረሰኝ ጋር ተይዟል። በጣም የሚገርም እንደ መግቢያ የሚጀላቸው ቀርብ ያለ ይሄ ግለሰብ ለቀረጥ እንግዲህ ከንጋቱ አስር ሰዓት በወጣበት እስከ ቀረጥ ገንዘብ የሚሰበስበት ደረሰ ጋር በያዘው መከላከያ ባደረገው ድንቅ ኦፕሬሽን እስከ ሙሉ ትጥቁ በቁጥጥር ስር እንደዋለ መረጃዎች ያመላክታል ማለት ነው። ሌላኛው ሸኔ ሙሉ በሙሉ በሚባል ደረጃ አሁን እየገቡ ይገኛሉ። በተለይ ቀርብ ወንድሞቻችን በተመሳሳይ መልኩ ገብተዋል። ሸኔ ዛሬ እንግዲህ እጅ መስጠቱን አጠናክ ቀጥሉበት አመት ጉጂ ዋዳራ ተብሎ በሚታወቀው አካባቢ ሲንቀሳቀሱ የነበሩ የሸኔ ታጣቂ ቡድኖች የመንግስትን ሰላም ጥሪ እየተቀላቀሉ ይገኛሉ። በተንትሎትም አቅርብ የላቸዋል ዋና አዛዥ እስከ አጃቢው ድረስ የመንግስትን ሰላም ጥሪ ተቀብሎ እንደገባ በዛሬው ዕለት ደግሞ በተለይ ሸኔ ዛሬ በጉጂ ዋዳራ ተብሎ በሚታወቀው አካባቢ ሲንቀሳቀሱ የነበሩ የሸኔ ታጣቂ ወንድሞች የመንግስትን ሰላም ጥሪ ሳያቅማሙ እንግዲህ እየተቀበሉ የሚገኙ በዚያው በርካታ የሸኔ ታጣቂ ወንድሞች አሁን በብዛት እየገቡ ነው የሚገኙት። አሁን ኦሮሚያ ክልል መቶ በመቶ በሚባልበት ደረጃ ወደ ሰላሙ እየተመለሰ ይገኛል። በተመሳሳይ መልኩም በአማራ ክልል በተለይ ደቡብ ጎንደር በበርካታ አቅጣጫ እየገቡ ነው የሚገኙት። አጼ ገናዊ ዘን በተለይ በምዕራብ ጎጃም ዞን እንግዲህ መከላከያ ባደረገው ድንቅ ኦፕሬሽን መረጆች እንደሚያመለክተው በርካቶች በቁጥጥር እና እንደዋላይ መረጆች እንዲሁም ምርኮኛ እንዳደረገ ይጠቆማል። በተለይ በተለይ በምዕራብ ጎጃም ዞን ጃቢ ጣና ወረዳ ተብለው በሚታወቀው ቁጭት ቀበሌ እንዲሁም ልዩ ቦታው ገዳም ጃምበር ጋልቤት ሰፍተ ከዝ ተብሎ በሚታወቅ አካብ ሲንቀሳቀስ የነበር በርካታ ሲጠቀምባቸው የነበር ቁሳቁሶችን ምርኮኛ ማድረጉ መረጃ እየወጣ ይገኛል። ኢትዮጵያ ለዘላለም ትኑር! ዘረኝነት ይጥፋ! ኢትዮጵያ የምታደርገው በዘረኝነቶች ወይም በፖለቲከኞች ሳይሆን በሰላምና በመስራት በሚሰሩ እጆች ብቻ ነው። ይህ ፋክት ነው። ስለዚህ ወንድሞቻችንም አሁን በተለያየ አቅጣጫ እየገቡ ነው የሚገኙት። ቀሪ ወንድሞቻችን በሰሞኑ በገቡት እንኳን በነዚህ ሙሉቀን አዳሙ፣ በተለይ ዋና የአማራ ልዩ ኃይል በአባልነት ሲሰራ የነበረው በዛሬው ዕለት ገብቷል ማለት ነው። እንዲሁም ደግሞ በተለይ የአጼ ቴዎድሮስ ብርጌድ የነበረው ግርማ ፈሊ በመከተማሙ ራሱ የሚጠቅም ወንድማችን ነው። በህይወት ቢኖር የሚጠቅም ወንድም ነው። ነገር ግን እርስ በርሱ አንድ ሳይሆን አማራ ነጻ እወጣለሁ ብሎ እስከ መጨረሻው እንደሸኝት ይሄው መረጃ እያየን ነው። የሆነበት ምክንያት አንድ በራይም ባስተሳሰብም ባመለካከትም አንድ አለ መሆናቸው ነው። አማራ ነጻ የሚያወጣ ከሆነ እነዚህ ሰዎች የእስክንድር የነገ የዘመነ የመከተው ምናምን የሚባለው ነገር አይታሰብም ነበር። ስለዚህ ባመለካከት በራይም በስራም አንድ አይደሉም። የሆነበት ምክንያት የሆነበት ምክንያት ግርማ ፈሊው በመከተማ ሞይ ተረሸነበት ነው። ግርማ ፈሊው ማለት ደግሞ ባጼ ቴዎድሮስ ብርጌድ አዛዥ የነበረ ሰው ነው። እስከ መረጃው ማለት ነው። ይህ የወጣ መረጃ የአፄ ቴዎድሮስ ብርጌድ የነበረ ሰው ነው። እነዚህ ወንድሞች በህይወት ቢኖሩ ለኢትዮጵያ የሚጠቅሙ ሀብቶቻችን ናቸው። ስለዚህ በማይሆን መንገድ ውድ ህይወት የታጣ የወጣት ህይወት እየጠፋ ነው የሚገኘው። ስለዚህ ቀር ወንድሞቻችን መንግስት ክፍት ያደረገው በሰላም በንግግር፣ በድርድር ኢትዮጵያ እናልማ። ቀይ ባህር የህልውና ጉዳይ ሲባል ከሻቢያ ጋር ኩ የወገኑ ሰዎች ናቸው። እንዴ አድዋ ሲባል ግን ይህን ሌላ ወገን የወገን አልነበረም አንድ ሆኖ ነበር የወጡት። ዛሬ ግን እንደ እንደ ዳቦ የተፈረካከሰበት ጊዜ ነው። ስለዚህ ፖለቲከኞች የጥቅማቸው ጉዳይ እንጂ የኢትዮጵያ ጉዳይ ኬር የሌላቸው መሆኑ አመላካች ጉዳይ ነው። እኛ ውድ ኢትዮጵያውያን ለሰላም ዘብ እንቁም፣ ለሰላም ዘብ እንቁም። ኢትዮጵያ ለዘላለም ትኖር።